በሕገ ወጥ መንገድ ሲዘዋወር የነበረ ከዘጠና ኩንታል በላይ አፈር ማዳበሪያ በደባርቅ ከተማ ፈላጣይ የፍተሻ ኬላ መያዙን የከተማ አስተዳደሩ ፖሊስ መምሪያ ገለጸም። ባለፉት ሁለት ወራት ከአምስት ጊዜ በላይ ተመሳሳይ አፈር ማዳበሪያ በሕገ ወጥ መንገድ ሲዘዋወር መያዙም ተጠቁሟል። ደረጀ ደርበው ዝርዝር አለው። በህገወጥ መንገድ ሲዘዋወር የነበረ ከዘጠና ኩንታል በላይ የአፈር ማዳበሪያ በደባርቅ ከተማ ፈላጣይ ፍተሻ ኬላ በቁጥጥር ስር ውሏል። የተለያዩ ሸቀጦችን በላይ በመሸፈን አመሳስሎ ለማሳለፍ ሙከራ ሲደረግ ከሕብረተሰቡ በተገኘ ጥቆማ በቁጥጥር ስር መዋል መቻሉን የደባርቅ ከተማ አስተዳደር ፖሊስ ጽህፈት ቤት የሰው ሀብት ልማት አስተዳደር ኃላፊ ኢንስፔክተር ስማቸው ንጉስ ተናግረዋል። በተቋቋመው አደረጃጀት ይህን ማዳበሪያ ልንይዝ የቻለበት ሁኔታ አለ በቁጥርም ዘጠና እንደሆነ አረጋግጠን ያመጣንበት ሁኔታ ነው ያለን። በበላያቸው ላይ ሌላ ነገሮች ይጫናሉ እንዳያስነቁ ጀሪካኖችን፣ እንደዚህ ሸቀጣ ሸቀጦችን፣ ሌላ ነገሮችን አብረው የመቀላቀል ሁኔታዎች አሉ። እንዳይታዩ ግን ያን አገላብጦ የመስራት ኃላፊነት የነበረን የኛው ስለነበረ በበቂነት ፍተሾን በማድረግ ጥሩ ውጤት ለማምጣት ያሰብንበት መንገድ ነው ያለን። የጸጥታ ኃይሉ ከማህበረሰቡ ጋር በመቀናጀት ባደረገው ጥብቅ የቁጥጥር ስራ ባለፈው መጋቢት ወር ከአፈር ማዳበሪያ በተጨማሪ በህገወጥ መንገድ ሲዘዋወር የነበረ ቤንዚን በቁጥጥር ስር መዋል መቻሉን የገለጹት ደግሞ የደባርቅ ከተማ አስተዳደር ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር የማተው አለሙ ናቸው። ኬላችን ከዚህ በፊት ይህ መዳበሪያ ብቻ አይደለም የተያዘው ቤንዚልም ከ አምስት መቶ ሺ ሌትር በላይ ተይዞ ውርስ ሆኗል በተደጋጋሚ ከሀገር ወደ ሀገር የሚመላለሱ እኒህ ህገ ወጦች መንግስት የከለከላቸው ህገ ወጦች ኮንትሮባንድን ከመቶ ሰማንያ በላይ ሰላም ዘብ ብለን ያደራጀ ነው የከተማችን ሰላም ጠባቂ አለና በተለያየ መንገድ ሌላ ጥይት የተለያየ ነገር እንዳልፍ እሱን ቢሆን በተጠናከረ መንገድና ህዝባችን ወደኛ ስበን ከህዝቡ ጋራ የጋራ አድርገን እነዚህ በኋላም ቢሆን የተያዘው እንትን መቀጠል መቻል ስላለበት ህገ ወጥ መታገድ ስላለበት ህዝቡ ከህዝብ ጋርም ግንዛቤ ፈጥረን እየሰራን ነው ያለን። አርሶ አደሩ ከህገ ወጥ የአፈር ማዳበሪያ የንግድ ግብይት ራሱን ሊጠብቅ ይገባል ያሉት የደባርቅ ከተማ አስተዳደር ግብርና ጽህፈት ቤት ኃላፊ በእውቀታየ ነው። ከዚህ በፊት በተሰሩ የቁጥጥር ስራዎች ከ300 ኩንታል በላይ የአፈር ማዳበሪያ ገቢ ተደርጎ በተመጣጣኝ ዋጋ ለአርሶ አደሮች እየተሰራጨ እንደሚገኝ ገልጸዋል። ህብረስራ ማያውቀው ይኔኑ ማያውቀው ግብርና ተቋም መያውቀው ማዳበሪያ ከቦታ ቦታ ሲንቀሳቀስ ከተገኘ ህገወጥ ንግድ ከመሆኑ ጋር አያይዘን የንግድ ግብረ ኃይሉ በወሰነው መልኩ ውሳኔ እያስቀመጠ ማዳበሪያዎች በቀጥታ እንዲወረሱና ወደ መጋዘን እንዲገቡ ይደረጋል። ወደ መጋዘን ከገቡ በኋላ ደግሞ ህጋዊነታቸውን ተላብሰው በአሰራሩ አሰራሩን ተከትሎ ለአርሶ አደሮች ተደራሽ የሚሆንበት ሁኔታ ያለ መሆኑን መግለጽ እፈልጋለሁ። በቀጣይም የቁጥጥር ስራው ህብረተሰቡን ባሳተፈ መንገድ ተጠናክሮ እንደሚቀጥል ተገልጿል።